በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስንክሳር ዘወርኃ ጥቅምት ሃያ አራት አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ስም ጥቅምት ሃያ አራት በዚህ ቀን መስተጋድል መነኩሴ አባ አብላርዮስ አረፈ ይህም ቅዱስ ጋዛ ከሚባል ሀገር ነው ወላጆቹም አረማውያን ናቸው የዮናናውያንም ትምህርታቸውንና ፍልስፍናቸውን አስተማሩት ሰውነቱ ለጥበብ ማደሪያዋ እስኪሆን ድረስ በእውቀቱ ከጓደኞቹ በላይ ሆነ። ከዚህ በኋላ ሀገሩ የሌለ መልካም የሆነ ጥበብን ከውጭ ሀገር መማርን ወዶ ተነስቶ ወደ እስክንድርያ ሀገር ሄደ። መምህራንም ሁሉ ከምኖሩበት ቦታ ገብቶ ከእሳቸው ዘንድ ብዙ ትምህርትን ተማረ። በዚያንም ጊዜ የቤተ ክርስቲያንን ትምህርት ለመማር ተነሳስቶ ቾከለ የቤተ ክርስቲያንን መጻሕፍት ብዙዎቹን አነበበ። የእስክንድሪያ ሊቀ ጳጳሳት አባ እለእስክንድሮስ ይተረጉምለትና ያስረዳው ነበር። ከዚህ በኋላ ክብሪ ጓውና በጌታችን ኢየሱስ ክርስቶስ አምኖ የክርስትናን ጥምቀት ተጠመቀ። ከዚያም ሆነክሶ በምንኩስና ሕግ ጸንቶ ገድልን ተጋደለ። ወደ አባ እንጦንዮስም ሄዶ መንፈሳዊ የሆነ የትሩፋትም የትሩፋትን ስራ እየተማረ በርሱ ዘንድ ብዙ ወራት ኖረ። ወላጆቹም እንደሞቱ በሰማ ጊዜ ሄዶ የተውለትን ገንዘባቸውን ሁሉንም ወስዶ ለድሆችና ለችግረኞች መጸወተ። ከዚህም በኋላ ከሶርያ ገዳማት ወደ አንዱ ገዳም ገባ። በዚያም በጾም በጸሎት በስግደት በመትጋት ፍጹም ገድልን ተጋደለ። በየሰባት ቀን ስትመገብ ድረስ ምግብ የዱር ሳር ነበር። እግዚአብሔርም ሀብተ ትንቢትን ሰጥቶት ልቦናው ብሩህ ሆነ። ድንቆች ታምራትንም የሚያደርግ ሆነ። ኤጲፋንዮስንም ያመኖከሰውና ለደሰተ ቆጵሮስም ኤጲስ ቆጶስ እንደሚሆን ትንቢት የተናገረለት እርሱ ነው። ከዚህ አባት መላ ዕድመው ሰማንያ ዓመት ነው። ከክርስትናውንና ከምንኩስናው በፊት ዐሥራ ሰባት ዓመት በምንኩስናም ስልሳ አምስት ዓመት ነው። ክብር ይግባውና እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ቅዱስ ዮሐንስ አፈወርቅም አመስግኖታል። ሁለተኛም ቅዱስ ባስልዮስ በመጻሕፍቱ አመስግኖታል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላዓለሙ አሜን። በዚችም ቀን ለሰማዕት ለንግንዎስ ባለንጀራ፣ የሊቀ ጳጳሳት ጳውሎስ፣ የዘይንና የአውስያ፣ የጸበለ ማርያም ታሃራሚት፣ የቁስጥንጥኖስም የምታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር ለዘላዓለሙ አሜን። ጥቅምት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አብላርዮስ ገዳማዊ፣ ቅድስት ጸበለ ማርያም፣ ቅድስት አውስያ፣ አባ ጳውሎስ ሊቀ ጳጳሳት። ወራዊ በዓላት ቅዱስ አቡነ ተክለ ሃይማኖት መምህረ ትሩፋት፣ ቅዱስ ቶማስ ዘምረስ፣ አቡነ ዘዮሐንስ ጻድቅ ዘክብራን፣ ቅዱስ አጋብጦስ ጻድቅ ኤጲስቆጶስ፣ ቅዱስ አብላርዮስ ታላቁ፣ ሃይራቱ ካይናተ ሰማይ ሱራፌል ቅዱስ አባ ሙሴ ጸልም ኢትዮጵያዊ፣ ቅዱስ ክርስቶስ ሰምራ ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ሀያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ